ሰላም ጤና ይስጥልን። በዚህ ቪዲዮ ስለ እኔ የምታውቁበትና የምትረዱበት እንዲሁም እስከ መጨረሻው ከተከታተላችሁ ትማሩበታላችሁ። በመጨረሻ ፈገግ የሚያስብላችሁ ነገር ይኖራል፣ ተከታተሉ። ውድ ተመልካቾቻችን ይህ ዘውድ ሚዲያ ነው። እኔ ደግሞ ዘውዲቱ እባላለሁ። ስለምታበረታቱኝ ከጎኔ ስለሆናችሁ ስለምትከታተሉኝ በጣም አመሰግናለሁ። ቪዲዮ ከተለቀቀ በኋላ ከአገር ውጭም ከሀገር ውስጥም እየደወላችሁ እንዲሁም በውስጥ መስመር እየጻፋችሁልኝ እያበረታታችሁኝ ነበር። ስለምታበረታቱኝ ከልብ አመሰግናለሁ። ዛሬ ደግሞ ለማታወቅ እንዴት ሰዎች ራሴን ለማስታወቅ ታችብያለሁ። ተከታተሉ። በዚህ ሚዲያ በእውነተኛ ታሪክ ላይ የተመሰረቱ ታሪኮችን አዝናኝና አስተማሪ መረጃዎችን፣ የጤና መረጃዎችን፣ ሃይማኖታዊ ቦታዎችን፣ ስርዓቶችን እናስቃኛቸዋለን። ማንኛውም እናንተን ያስተምራል፣ እናንተን ያዝናናል ብለን ያሰብናቸውን ፕሮግራሞች ወደ እናንተ እናስተላልፋለን። ከዛ በፊት ግን ቻናሉን ሰብስክራይብ ሳታረጉ የምታዩ ካላችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ፣ እንዲሁም የደወል ምልክቷን እየተጫናችሁ ቤተሰቡኑን ከስሜ ሲጀምር ዘውዲቱ ነጋ እባላለሁ። ከቤታችን ከሚረብሹት ልጆች አንደኛው አምረብሽና ማጠፋ እኔ ነኝ። በጣም አስቸጋሪ ልጅ፣ በጣም አልቃሻ ልጅ፣ በጣም ማጠፋ ልጅ ነበር። ተወልጄ ያደኩት ከገጠር ማህበረሰብ ነው። ያደኩትም የተማርኩትም እዛው ነው። በሙያዬ የጤና ባለሙያ ነኝ። በሙያዬ ለረጅም ጊዜ ሰርቻለሁ። ለቤተሰብ ሶስተኛ ልጅ ነኝ። ከቤተሰባችን ባህሪ በጣም አስቸጋሪ በጣም ማጠፋ ልጅ ነበርኩኝ፣ በጣም ረባሽ በጣም አልቃሻ ልጅ ነበርኩ። ግን ብዙ ጥፋቶች አጥፍቻለሁ በልጅነቴ። እስኪ ብዙ የልጅነት ትዝታዎች አሉ። ካሳለፍኳቸው ከልጅነት ትዝታዎቼ ያስቃችኋል ብዬ ያሰብኩትን አንድ ነገር ልንገራችሁ። በውደር ታውቃላችሁ? በውደር ማለት ነው፣ በውደር ማለት ሎካል ኔም ነው። የከተማ ልጆች ላታውቁት ትችላላችሁ። ሎካል ኔም ነው እና ባውደር ማለት በህክምናው ፕሮኬን ፔንስሊን ድሮ ለእንስሳቶች መድኃኒት ይሸጥ ነበረ። እና አባቴ ብዙ ጊዜ ከብቶች እንስሳቶች ሲታመሙ ወደ ሐኪም ቤት አይወስድም። ባውደር መድኃኒቱን ይገዛና ራሱ በጥብጦ እራሱ ይሰጣቸዋል። እና ደግሞ ይድናሉ። እና አስታውሳለሁ አንዴ ከእግርና ከእግራቸው መሀል ጭናቸው ስር ነው የሚሰጣቸው መድኃኒቱን እና ሁላ ያለው በልጅነቴ ሁሉን መሞከር ምፈልግ አይነት ልጅ ነበርኩ እና ያየሁትን ቤተሰብ ሲወጣ መሞከር እፈልጋለሁ፣ እና ቤተሰብ እንደዛ ሲያደርጉ ሊያየዋለሁ። ቤተሰብ አንዴ ገበያ ሁሉም ሄዱና መርፌ አለ እዛው እየተቀቀለ ነው የሚቀመጥ መርፌ፣ ላሞቹ ይወጋሉ፣ ከዛ ተቀቅሎ ይቀመጣል። የሚፈልግ ሰው ካለም ጎረቤት ካለ ለምን ይወስዳል፣ ወቅቶ ይመልሳል። እንደዛ ነው እና ገበያ ከሄዱ በኋላ መርፌውን አወረድኩና ቴንሲ ሲስሪንጅ ነው በሱ ውሃ ሞላው ውሃ ሞላውና፣ ከዛ ምን ልታረግ ነው እያላችሁ ነው አይደለ? ከዛ በፊት ግን ሰብስክራይብ ሳታደርጉ ምታዩ ቤተሰቦቻችን ሰብስክራይብ እያደረጋችሁ ተቀላቀሉ፣ እንዲሁም ደግሞ የደወል ምልክትን እየተጫናችሁ ቤተሰብ ሁኑን። ከዛ ምን ባደርግ ጥሩ ነው፣ የሆነች ዶሮ ያስኩኝ፣ አንዷን ዶሮ ያስኩና፣ ዶሮዋን ያስኩና ከዛ ከጭና ከጭማ መሃል ቴንሲሲ ውሃውን ሙሉውን ወገዋት ማለት ነው። ወግቼ ለቀኳት። ከዛ ቀስ ብላ ነው የምትሄደው። ግን ቤተሰብ መጣ ከገበያ ቆይተው ሲመጡ ዶሮዎቹ ይገባሉ ይወጣሉ አደለ? በዛን ሰዓት ምን ሆና ነው ምናምን አሉ። አይ እኔ እንጃ አላውቅም አልኳቸው። ከዛ በነጋታው ቀስ እያለች ነው የምትሄድ ምናምን። ያው ቴንሲሲ ውሃ ማለት በጣም ብዙ ነው ለዶሮ። ሙሉን ነው የወጋት፣ ደግሞ ውሃ ነው ምንም ሳትታመምና ከዛ በነጋታው ሞተች። ማድረግ አይቻልም እና ካለፈ በኋላ ነግራቸዋለሁ፣ ይስቃሉ። ብዙ ጥፋቶችን አጥፍቻለሁ። ካለፈ በኋላ ነው የምነግራቸው እና በቃ አሁን ላይ ካደኩ በኋላ ይዝናናሉ፣ ይስቃሉ። በዛን ሰዓት ግን አልተናገርኩም። ለምን ብናገር ከወጋግራ ታስሬ፣ ወጋግራታ ታውቃላችሁ፣ ከቤት መሀል የሚቆም ማለት ነው፣ ከቤት መሀል ላይ የሚቆም እንጨት ነው። ከዛ ላይ ታስሬ ነው የሚገረፍ እና ያው ልክ ናቸው። አንዳንዴ ልጅ እንደዛ ካልተቀጣ ስድ ነው የሚሄድ። ያው አስተካክለው ቀጥተው ስላሳደጉኝ አመሰግናቸዋለሁ፣ እና እንደዛ ነው መገረፍ የነበረ። ከዛ እይታ መሰለኝ አባቴ ከሚያደርገው ነገር ወደ ሕክምናው ለመግባት ጉጉቱ የመጣው። ከወደዳችሁ ላይክ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ብዙ የልጅነት ዘወጣዎች አሉኝ፣ እንዳወራችሁ ከፈለጋችሁ በኮሜንት ላይ አስቀምጡልኝ። ሚያስቅ ሚያዝናና የልጅነት ትዝታዎችን አቀርብላችኋለሁ። እንዳልኳችሁ ሙያዬ ጤና ባለሙያ ነኝ። በሙያዬ ብዙ ዓመት ሰርቻለሁ። አሁን ደግሞ ወደ ሚዲያው እየተቀላቀልኩ ነው። ብዙ ነገሮች አሉ፣ ብዙ ማወራችሁ ነገሮች አሉ፣ ብዙ ውጣ ውረዶች አሉ። ብዙ በህይወቴ ብዙ አሳልፌያለሁ። አሁን እስካለሁበት እድሜ ድረስ ማግኘትን አይቼዋለሁ፣ ማጣትን አይቼዋለሁ፣ መውደቅን መነሳትን አይቼዋለሁ እና ሁሉንም ነገር አይቼዋለሁ፣ ግን አሁንም ያበቃል ያቆማል፣ ብዬ አላስብም። ያው ህይወት እስከቀጠለ ድረስ መውደቅ፣ መነሳት፣ ማግኘት፣ ማጣት ይኖራል። አሁንም ይቀጥላል፣ ግን ሁሉንም በእግዚአብሔር ኃይል ይታለፋል። ያው ተስፋዬ ክርስቶስ ስለሆነ ሁሉን በሱ አልፋለሁ ብዬ አስባለሁ። ይህን ሙሉ ታሪኬን በሌላ ቪዲዮ፣ የሆነ ፕሮግራም የሚጀምር ፕሮግራም አለን። በዛ ፕሮግራም ሙሉ የህይወት ታሪኬን ማጋራት ይሆናል። ከዛ በፊት ግን ሰብስክራይብ ካላየሁ ደግሞ ብዙ ሰው ሊማርበት አይችልም፣ እና ሰብስክራይብ እያደረጋችሁ አበረታቱ። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ሁሉ ለእናንተ ተመኛለሁ።